አበረታቱንኝ ሰብስክራይብ አድርጉኝ። ትላንትና ሀይሚና ብሩክ፣ በነገራችን ላይ ትላንትና ጀምሬ ቪዲዮ ሳልጨርስ ቪዲዮ ረዥም ነው። ትላንትና ሀይሚና ብሩክ ስላልተመቸኝ ማለት ነው። ሀይሚና ብሩክ በጣም ያዝናና ቪዲዮ ነው። በጣም አዝናንቶኛል። እኔ ዛሬ ጀምሬ እስከ መጨረሻ ትኩር ብዬ ነው አየሁ። በጣም ያዝናና ቪዲዮ ነው።

ያው እናንተ እውነት የሚያምርባችሁ እንደ ኤክስ ሌላ ሰው አምጥታችሁ ኝኝኝ የሚሉ አምርባችሁም። እንደውም ሁለታችሁን እንደዚህ ብትጨቃጨቁ ምንም ብታደርጉ፣ ምንም ብታደርጉ ያምርባችኋል ሁለታችሁም ላይ ማለት ነው። ሃይሚ ትላንትና ውሃ ደፋ በተኛበት ቦታ ውሃ ደፍታበት ምናምን አሰቃየት። እሱም ዛሬ በጣም አድርጎ አሰቃየት ማለት ነው ሃይሚ ማለት ነው በጣም አሰቃየት። እና ሃይሚና ኮኬ እናንተ እንደዚህ ቢሰሩ ደስ ይላል። እና ለቺ ሴትዮ ቴክስት ትልካለች ምናምን እያለ ነው፣ እሷም ቴክስት ትልካለች። አሁን ሃይሚ እቺ ቴክስት አንጂ ጋር የምትልከው ማለት ነው ምን አገባሽ አንጂ አስሬ ዘጠና ትሌክ አስር ዘጠናም ትላክ ማለት አስር ዘጠናም ተከስ ትልካልሽ። ምን አገባሽ? እንድሄድ አለብሽ እንደ ቢለው ካታደርጊ አስሬ ብትልክ ምን ችግር አለኝ? አይመለከትሽም ካለ አይመለከትሽም። ቀድ አለብሽ ከአንቺ ጋር ከፈለግሽ እሱን ትጠይቅ እንጂ አንቺ ጋር ምን አመጣት ማለት ነው አንድ ሰው ከወንዱ ጋር ችግር ካለ እኔ ጋር እኔ ሴቱ ጋር ምን አመጣ? ስለዚህ አንቺ ጋር ምን አመጣሽ? ችግር ከሱ ጋር ካላት ችግሩን ከሱ ጋር ትፍታ እና አንቺ ምን አገባሽ? ና እሷን ቴክስት የምሰሙ፣ ስለዚህ አያገባኝም። ችግርሽን ከሱ ጋር ጨርሽ፣ እኔ አይመለከተኝም ምት። ስለዚህ እኔ እንደ ፕራንክ እያደረጉን ወይ ነ የሆነ ትን ቪዲዮ በቃ እንደዚህ እንደዚህ የድሮ ምናምን ብሎ ያዝቡን ነው እንጂ ሀይሚና ብሩኬ ልብ ታጣላቸው አይመስለኝም። እስከዛሬ አልመሰለኝም፣ የነሱ ጥል እውነት አልመሰለኝም ማለት ነው። ምክንያቱም በአንድ ነገር ሀይሚ ብሩኬ ጋር አመጣች፣ ጠየቀች፣ አላቅም ብለዋል፣ ወይ ደግሞ ካወቀም አውቃለሁ ካለም ኦኬ፣ የድሮም ነው አሁን አላደኩም ካለ፣ አደረገ ያላደረገ ልዩቷ፣ መጨረስ ያለብኝ ጉዳይ ከአንቺ ጋር ሳይሆን ከሱ ጋር ነው ማለት ነው። በአጭር መልስ ከሱ ጋር መጨረስ አለብሽ ብለሽ ልጅቷን ማባረር ትቻለሽ። አንቺ አይሚዬ ሂዳልብሽ እና ከእሷ ጋር ምጭቀጭቅ ጉዳዩ ጉዳዩ ከብሩኬ ጋ ስለሆነ ለሆነ አንቺ ጋር የሚያመጣ ነገር የለም። እሱ ወግዶና ፈቅዶ ከአንቺ ጋር ካሰራ እሷን አንቺ መጠየቅ የለበት ማለት ነው። በፍጹም መጠየቅ ያለበት ብሩክን ነው። ለምን ከእሷ ጋር ትሰራለሽ? እውነት ራሱ ቢሆን እውነት ፍቅረኛሞች ራሱ ቢሆኑ ማለት ነው። በቃ አንቺ ጋር ማምጣት የለበት ማለት ነው። ጉዳዩን ከሱ ጋር ነው መጨረስ ያለበት። እሷ ከህይወቴን ውጪ ከህይወቴን እቺ ሴታስ ውጪ አንተ ፍቅረኛ ነው የምትለኝ ከሆነ ብሩክ ላይ ነው መናገር ያለባት ማለት ነው። ስለዚህ እንደሚመስለኝ ጉዳዩን ከጉዳዩ ባለቤት ሌላ ሰው ጋር ምን አስደረሰ? ምን አስመጣ? አሁን ያችኛ ከብሩክ ጋር ጉዳይ ካለት ከሆነ ሀይሚ ጋር የሚያመጣ መፍታት የሚችለው ነገር እሱ ነው ማስቆም የሚችለው ማለት ነው። እሱ ወቅዶና ፈቅዶ ካደረገ ሌላ ሰው ላይ መናገር ምንም ጥቅም አመጣም ማለት ነው። እሱ ካልፈለጋት አልፈለግ፣ ስላልፈለጋት ነው ሌላ ሰው ጋ ሆነ፣ ያ ምን አገባት? እና ሀይሚ ጋርም ትደርሱ። ሀይሚም ደግሞ በአንድ ንግግር እሷን ከአንቺ ላይ ማስቆም ትቻለች። አይመለከተኝም እሱ ወቅቱ ከእኔ ጋር ከሰራ ከእኔ ጋር ከሆነ እሱ እንደው መናገር አለብሽ እንጂ እኔን አይደለም ብለሽ እንደዚህ ግትር ብለሽ ማስቆም ነው አለብሽ ማለት ነው እና ይሄ ሲምፕል ነው ግን የእናንተ በዚህ የምትጨቃጨቁ አእምርባችሁም እናንተ በቃ ኖርማል ለጫወታ የምትጨቃጨቁም ጭጭቅ አሁን የዛሬ ደስ ይላል። እግዚአብሔርን ደስ ይላል። የዛሬ ቪዲዮ ትላንት ይሜ የሰራችሁን ቪዲዮ ደስ ይላል ማለት ነው። ማለቴ ትላንት ተለቀቀ፣ ዛሬ ብዬ ዛሬ እንደተለቀቀ ይቅርታ፣ እንደዛ እየሰራው ነው ዛሬ ቪዲዮ ስላየው ነው እኔ ስለዚህ ነው። ትናንትና ቪዲዮ ጀምረ አቁም አልተመቸኝም። ዛሬ ስለጨረስኩ ነው እንደዛ ማለት ያልኩት ማለት ነው። ስለዚህ ብሩክም ማለት ነው ያቺ ሴትየው የማትፈልጋት ከሆነ አስቁም፣ አስቁም በዚህ ቴክስት ትልካለች እያለ ነው ምናምን። ቴክስት ላከች ካላከች ካንተ ጋር ነው ስለዚህ ጉዳዩን ከኔ ጋር ነው መጨረስ አለብሽ ብሎ እሱ እራሱ መናገር አለበት። እሱ ያው ብሏል። ጉዳዩ ያለፌ ነው። አንቺ የእሷን ነገር እንዳሰሚኝ ብሎሃ ደግሞ እሷ ከመጣችል አምናለሁ። ከዛ ላይ ከተረፈ ከአንቺ ጋር ልተኛ ምን ልታደርግ ነው? ሰት ልጅ ምንም አታደርግም። ለማንኛውም ጫወታችሁ አምራን፣ ካሜራ ተደብቆ ነው መሰለኝ ካሜራ ደብቆ ነው መሰለኝ፣ ቶክ ማለት ነው። ስለዚህ እሷ ካሜራን አላየች፣ እውነት ነው ተናገርኩ እላለች። ካሜራ ራሱ እንኳን ኖረ ከኖሬ ማልኖሬ እውነት ነው ተናገርኩ። እውነትሽ ነው፣ እውነትሽ ነው፣ እውነትሽ ነው ማንንም አላምንም ያልሽው እውነትሽ ነው። ማንም የሚታመን የለም እዚህ ምድር ላይ ሰው ራሱ ማመን ራሱ እንትን ነው ማለት ነው። ራሱ ማመን ራሱ በጣም ይከብዳል። በዚህን ሳምንት ማለት ነው አይምሮን ራሱ ዛሬ የሆነ ነገር አስበን አድረን ነቄ ደግሞ ያስቀይረናል። ስለዚህ ራስን ራሱ መተማመን በጣም ከባዱ ነው ሌላ ሰው ማመን ማለት ነው። እውነትሽ ነው። ሴት ልጅ ነኛል እውነትሽ ነው። እና ሴት ልጅ ነኝ፣ ግን ብሩኬ እየጠበቀሽ ነው። እስከዛሬ እስከ መቼ ነው ያንቺ ዘበኛ የሚሆን? እስከ መቼ ነው ምጠብቅሽ ግን አልገባኝም። እስከ መቼ ነው ብሩኬ ብሩኬ፣ እስከ መቼ ነው ሀይሚ የምጠብቃት? ወይ ደግሞ አብረው ብትኖሩ ብን እዛ ብትኖር ብሎ ልትሉ ትችላላችሁ። እዛ አልኖርም ብሏል። ብትኖሩም እኛ እናንተ ሁለታችሁ አንድ ላይ ብትኖሩ፣ ተወዳችሁ ብትኖሩ እኛ ደስ ነው ምለን ለምን እኛ ሁለታችሁም አንድ ላይ እንወዳለን። ስትመጡ እንደዚህ ሁለታችሁም አንድ ላይ ደስ ነው የምትሉ፣ ጭቅጭቃችሁ፣ ፕራንካችሁ አስናኝ ነገር ነው። በጣም ነው የሚያስናናኝ። ምሉት እናንተ ስጨቀጨቁ ምናምን አይችል በጣም እስቃለሁ። የእናንተን ቪዲዮ ምናምን ወደኋላ ተመልሽ ምናምን ያስቀኛል ማለት ነው። ስለዚህ ስለምናስናነን እኛ ጭንቅ አንፈልግም። በእውነት ጭንቅ አልፈልግም። በቃ የሚያዝናና ቪዲዮ ነው። ሁሉም ቪዲዮ ጭንቅ ጭንቅ ከሆነ ደስ አይለንም። ስለዚህ ማስናናት ስለምንፈልግ፣ አስናኑን እንደዚህ በቃ ፈታ አድርጉን። እንኳን ከአንተ ጋር ከወንድሞቼ ጋር አልተኛ ማምንያል እውነታን ነው። ማንም የሚታመን የለም በዚህ ዘመን ማለት ነው። ራሱ ማመን ራሱ ከባድ ነው። ስለዚህ ኒወይስ በኋላ አልተስማማቸውም። ሀይቢ ብዛ የምትመጣ ነገ ሌላ ነው። ደግሞ ልሄድ ነው በዚህ ሰዓት ስለሆነ ነገ አትሄድም ትላለች። ደግሞ ልሄድ ነው በዚህ ሰዓት እሱ ስለሆነ ነገ አትሄድም ትላለች። እና ነገ የምሄድ በቃ ነግቶም ከሄደም እስከ መቼም አንጂ ብጠብቅ ከጠበቀሽ ይጠብቅሽ እንደ ከእኛ ልጁ ጋር ይጠብቅሽ። አሁን እኔ ልጁ ምን ሊያረግሽ ነው? እንደዚህ ብሩክ የምጠብቅሽ ምን ሊያረግሽ ነው? እሱ ከአንቺ ላይ ምን መፍታለው? ያው ምን ያኛ ልጁ ማለት ነው። ስለዚህ አስናኝ ነገር ነው። ልጁ ምን ምን አለ ና አንቺ የምትፈሪ አንዳትፈሪ፣ አይሚዬ ምንም አያረግሽም ልጁ ማለት ነው። ምንም ምንም አያረግሽም ስለዚህ አትፍሪ። እንዲህ የሰው ግቢ ውስጥ ነው የምትኖሪ መቼም ውጭ አይደለም። አፓርተማ ቢሆንም እኮ አፓርተማ ዘበኛ አለ። እሱ ዘበኛ ከሌለ ችግር ሊኖር ይችላል ምናምን ይባላል እንጂ የሰው ግቢ ከሆነ ደግሞ ምን ሆኖ የሚያስፈራሽ? እንዳትፈሪ፣ ምንም አረግሽም። ብሮኬም ከሆነ ግድ ጎደኝነት ነው ይጣብቅሽ። እስከጠበቀሽ ድረስ ይጠብቅሽ። በቃ እሱ አልችቶ በቃ ከአሁን በኋላ አንቺን መጠበቅ አልችልም እስክልል ድረስ ይጠብቅሽ ማለት ነው። ይጠብቅሽ። እና ሴቶች እንደዚህ ነው የምትቆዩ፣ እንደዚህ ነው የምትታጠቡ። እኛ እኮ ወደ ታጥቤን ጥብጥብጥብ አድርገን እንወጣለን አለ። አዎ እኛ ሴቶች እንቆያለን በደንብ ማለት ነው። እንቆያለን በደንብ እንታጠባለን በደንብ ማለት ነው። ስለዚህ እኛም ቶሎ እንትን ቶሎ መጨራረስ አንችልም። ለምን እንደሆነ አላውቅም። ለምን እ መጨራረስ አንችልም ቶሎ በቃ እኛ ለምን እንደሆነ አላውቅም። እና እንደዛ ነው። ስለዚህ እናንተ አትጣሉ፣ በቃ አትጣሉ። እኔ እናንተ ስትጣሉ አልፈልግም በፍጹም አልፈልግም። በቃ እናንተ ዘና ፈታ ብላችሁ ስትጨቃጭቁ መጡ። እኔ የእናንተ ጭቅጭቅ ደስ ይለኛል፣ በቃ አይቼ ደስ ይለኛል። እግዚአብሔርን ደስ ነው የምለኝ። ስለዚህ ሳትጨቃጭቁ እናንተ ሁለታችሁን ኑና ስሩልኝ፣ ሌሎቹን አደሳ አንቴን። ብሩክ የ ሶስት መቶ ሺህ ገብተሃል። በቃ ሶስት መቶ ሺህ ስለገባ አሁን ወደ ራሳችሁ ተመልሱ። ታረቁ። በውስጥ ፍቱ። በውስጥ መምታት ሚ አትፈልግም እያለ ነው። ትፈልጋለች ትፈልጋለች። እና በውስጥ ፍቱ እና በውስጥ ፍቱ ማለት ነው። በውስጥም ካልፈታችሁ ሚዲያ ውስጥም ከፈታችሁ ፍቱ እና አንድ ላይ በቃ ቆንጆ ፕራንክ ዛችሁ ነው። ወንዶ የሚያስማማ አሁን ለሃይሚ ሁለት መቶ ሀምሳ በስርዓት አልተከበረም። ጭቅጭቅ ነበረ። የብሩክ ሶስት መቶ ሺህ የቲክቶክም የዩቱብም ላንፊያውን አሁን ይከበራል እና እሱ በስርዓት እንዲከበር ለማድረግ ታረቁ። ካችሁ ታረቁና በደህና ነገር ኑ። እንወዳችኋለን። በጣም ነው የምንወዳችሁ በሀይ ሰብስክራይብ እያደረጋችሁ አበረታቶች። ሰብስክራይብ አድርጉኝ ፋሚሊዎች፣ ሰብስክራይብ ሚ ስለማዳመጣችሁን አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቶች። ላይክ ንቁልኝ፣ ላይክ፣ ላይክ አርጉልኝ። በእውነት በእውነት ላይክ